ቤት አለ አይደል? እዚህ ውስጥ ነገረ ማርያም የሚል መጽሐፍ አለው፣ ያንተ። ታስታውሰዋለህ አለ ነገረ ማርያም ውስጥ ይሄ ክፍል ታስታውሰዋለህ ብዬ አስባለሁ፣ ለጸሎት ከተጠቀምክበት። ከዚህም በኋላ ከዚህም በኋላ እርሱም ፀሐይ ጽድቅ ጌታችን ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞቷ ከመከራ ወደ እረፍት አዘን ወደ ትፍስት ቴጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በፈቃዷ እንዳልሞተችለት አውቆ 9999 ነፍሳትን በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን፣ እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን ማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም ታስታውሰዋል? ይሄ ቃል አንብበው ታውቃለህ? በፍጹም አንብበው፣ አለቃ እሺ። አንጀት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን፣ መንግሥተ ሰማያት አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጅ ሆይ እባክም አድለኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቻ አይደለምን? አንቺም ለነዚህ ነፍሳት ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። በኃጢአታቸው ካልሞትሽላቸው እርሷም እመቤታችን እግዝእተ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንዴ ሰባት ጊዜ ልሙትላቸው ብላ ሞታለች። ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህበት ወይ ደግሞ ስውጠት አልሃት ይላል። ለእነዚህ ኃጢአተኞች ሰዎች ግደለኝ ብላ ስትለው እዚህ ጋ ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኒ ዘሐሙ ይእቲኒ ነው ብሎ የሚለው ይእቲኒ ትብል ቅትለኒ ለቤዛ ሆሙ ግደለኝ አለችው ቅትለኒ ለቤዛ ሆሙ ቤዛ እንደሆናቸው ግደለኝ ብላ አለችው ይላል እንዳለ አባ ጊዮርጊስ ዘጋስጫ የት እዚሁ ሰሙነ ህማማት ላይ ማነው ሰላም ህማማት ላይ እዚህ ክፍል ላይ ማለት ነው ይኸው ወልድኪ ነፍሳተ ሶበ አረኪ በእሳተ ኩነኔ ዛሃም ማርያም ትብሊ በእንቲያሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ብሎ ሆና ማለት ነው የአባ ጊዮርጊስ ዘጋስጫ ግደለኝ ስለነሱ ቤዛ እንደሆን ግደለኝ ብላለች። ከዚህ የተነሳ ነው ማርያም ቤዛ የተባለችው። ለምን ለኃጢአተኞች ሰዎች ሞታ ማለት ነው። አንተ እናቱ ስለሆነች ነው ቤዛ የተባለችው ብለው አሏችሁ። ሊደብቁ እንደ ድመት አይነ ምድር አይነ ምድሯ እንደምትደብቅ ነውራቸውን ሊሸፍኑ አይ፣ እኛ ዳግማዊት ሔዋን ብለን ያልናት ምክንያተ ዲህን ስለሆነች ነው ብለው አሉ። ውሸት ነው። ምክንያተ ድህን እኔ የማቀው እሱ ነው። ምክንያተ ዲህን እንደሆነች ነው ማቀው የተማርኩት። ይኸው ይኸው ወንድሜ ይኸው። ሌላ አልጨምርል። ከመጽሐፈ ሰዓታት ላይ መልካ ስዕል ወይ መልካ ፍልሰት ላይ ኤርሚ ምናልባት በፈሰሰው ደግሞ የሚለውንም ታምረ ማርያም ላያለውን ከቻልክ አለው እዚ አለ እንሆንነት ከቻልክ ነውእዛነት ተማፀንኩ ጊዜቴ ማርያም በመልካ ስእልክ ይዛቲ እንዘን ሰግድ ቅድሚያ ውእት ጋነ ይላቲ ማርያም ድንግል ማርያም ወለት ተማቲ ቤዛ ቤዛ ቤዛ ነፍሰ ኩሉ መዋቲ በሰማይን ወበምድር አንቲ ነው ጽፎታል። ይህ እመቤታችን ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ በፊቷ እየሰገድኩ ገዛላታለሁ የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ የፍጥረት ሁሉ ማለት ነው ቤዛ ጌታችን ኢየሱስ ክርስቶስ ነፍሳትን ከሲኦል ያወጣል፣ አይደል ለወንድማችን ያውቁ አዎ። የሲኦልን ማሰሪያ ይፈታ እሱ ነው አይደል? በትክክል ከእሱ ጋር የሲኦልን መሳሪያ ይፈታ አለ ሌላ ሊኖር አይችልም። ሙታንን ሲያስነሳ ያስነሳ ከሱ ውጭ አለ? በስልጣኑ ያው በሱ ሱም ያስነሱ አሉ። በስልጣኑ በስልጣኑ እሱ በስልጣኑ እንዳደረገ እነሱም በስልጣን

ምስጋናን ለተመሰገነ ላደረገው ስጋሽ ሰላምታ ሶሪ ምስጋናን ለተመሰገነ ላረገው ስጋሽ መሪ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ ከደስታ አለቃ ከልጅሽና ከአንቺ በቀር ከማ ከልጅሽ እና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ሙታንንን ከሲኦል ያስነሳ የሞትን ማሰሪያ የፈታ ከልጅሽና ከአንቺ በቀር ሌላ የለም እያለ ነው። ይሄ እንዴት ታየዋለ ያቀ ቅድም የሞትን ማሰሪያ የፈታ ከሱ ውጭ ማንም የለም ስትል ነበር። ይው ሰላም ለፍልሰተ ስጋ መልካ ፍልሰተ መርጌቶቹም እዚህ ስላሉ ይጨምሩልሃል። ይው የሞትን ማሰሪያ ከሱ ውጭ የፈታ የለም አይደል? ቅድም ምን ተናግረኛል? ልክ ነው የእግዚአብሔር ቃል ብሎ ለዚ ጋ ግን ማርያም ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ማርያም ሙታንን ከሲኦል አስነስታለች። ማርያም የሞትን ማሰሪያ ፈታለች። እንዲህ አይነት የተረገመ ትምህርት ነው በቤተክርስቲያኒቱ መጽሐፍት ውስጥ ያለው። ከዚህ የተነሳ ነው ለኃጢአተኞች ሰዎች ሞታለች። ከዚህም የተነሳ የሲኦልን የሞትን ማሰሪያ ፈታለች ማለት በትንሣኤ ተነስታለች ነው። ኢየሱስ ሞትን ድል አድርጎ ሲነሳ ሞት ይዘው ዘንድ አልቻለም አይደል፣ ያዕቆብ ወንድማችን፣ እሷንም ሞት ይዛት ዘንድ ስላልቻለ ኢየሱስ የሞተን ማሰሪያ ፈቶ መቃብር ክፈቱልኝ መግነዝን ፍቱልኝ ሳይል ተነሳ ብለን እንዳልነው ልክ ነው ተነስቷል በገዛ ኃይሉ እሷም ልክ የሞተን ማሰሪያ የፈታችሁ ከሙታን ስትነሳ ነው ከሙታን ተነስታለች ብሎ የሚለው ደግሞ ትርክት ከየት ነው የመጣው መጽሐፍ ቅዱስ ላይ የለም በስንክሳር መጽሐፍ ተጽፎ እንደተገኘ ነው ብሎ የሚለው ስንክሳር ማለት ደግሞ መርጌቶቹ ካጠፋው ታስተካክሉኝ ታስተካክሉኛላችሁ ስንክሳር ማለት ጠርቅምቅም ማለት ነው ጥርቅምቅም በጥርቅምቅም መጽሐፍ ተጽፎ እንደተገኘ የማርያም ከሙታን መነሳት ታሪክ መጽሐፍ ቅዱሳዊ አይደለም። ያው በዚህ በታምረ ማርያም ታምረ ሰባተኛው ነው፣ ስድስተኛው ታምር ላይ ምን ይላል? ኦኬ ስድስት ሰባተኛው ታምር ላይ እንትን ካልተሳሳትኩ ሰባተኛው ታምር ላይ ያው ስለ እመቤታችን ስጋ እርገት ለዘላለሙ ልመኗ በኦርቶዶክስ አላይ ደረጃ ላይ የጌታችንና ስለ አይደለች ምን ይላል? በጣም የሚገርመው ታምሩ ራሱ ይሄን ታምር አደረገች ተብሎ ራሱን ታምሩን ያደረገችው ራሷ ማርያም ናት። ለምሳሌ ያው ለዚህ ጋር እንደሚለው ለዘላለም በእውነት ልመናዋ ክብሯ ይደርባችሁ።